ይህ የምታዩት በሳር ቤት ከቫቲካን ኤምባሲ አጠገብ የሚገኘው የጀንቦሮ ሪልስቴት ስድስተኛው ሳይት ነው። ኪሮ አፓርትመንት እና ግራንድ ሞል ይባላል። እንደሚታወቀው ጂፕላስ ሰላሳ ነው። በአይነቱ በጣም ለየት ያለ ሱቆች፣ አፓርትመንቶች እና የተለያዩ የቢሮ መጠቀሚያዎች አሉት። ጂፕላስ 30 ነው። አራት ቤዝመንት ፓርኪንግ አለው። ቢያከራዩት ከ3500 ዶላር በላይ የሚያከራዩበት ቦታ ነው። ያለን ማለት አጭር ጊዜ ብቻ የሚቆይ እስከ 15 ድረስ የሚደርስ ቅናሾችን አዘጋጅተን ነው አሁን የምንገኘው። ሳር ቤት ከቫቲካን ኤምባሲ አጠገብ በከተማችን ትልቁን ግራንድ ሞል አፓርትመንት እየገነባ ያለው ጀንበሮ ሪልስቴት 5200 ካሬ ላይ ያረፈ ይሄን የመሰለ ትልቅ አፓርትመንት እየገነባለው። ሰላም ኢየሩሳሌም ይባላለሁ። የጀንበሮ ሪል ስቴት የሽያጭ አማካሪ ነኝ። ጀንበሮ ሪል ስቴት ወደ ሪል ስቴቱ ዘርፍ ከገባ አምስት ዓመት አስቆጥሮ ማለትም በ2012 አመተ ምህረት ማለት ነው የጀመረው። በእነዚህ አምስት ዓመት ጊዜ ውስጥ አራት ሳይቶችን መቶ ፐርሰንት አጠናቁ ለደንበኞቹ አስረክቧል። አንዱ ሳይታችን ደግሞ 75% ድረስ የደረሰ ነው ማለት ነው። አሁን የምንገኘው ሳርቤት ከቫቲካን ኤምባሲ አጠገብ ጀምቦሮ ሪል ስቴት እያስገነባው ያለውን ስድስተኛ ሳይቱን፣ በከተማችን ትልቁን ግራንድ ሞል አፓርትመንት ላይ ነው ማለት ነው የምንገኘው ሱቆችንና የመኖሪያ ቤቶችን ለሽያጭ አውጥቷል። ሱቆችን ከ360 ብር መክፍያ ጀምሮ ቤቶችን ደግሞ ማለትም ባለው ለመኝታ ከ1.2 ሚሊዮን ብር ጀምሮ ለሽያጭ አቅርበናል ማለት ነው። ከብሮም ፍጹም እባላለሁ የሳይት መሐንዲስ ነኝ። ይህ የምታዩት በሳር ቤት ከቫቲካን ኤምባሲ አጠገብ የሚገኘው የጀምቦሮ ሪልስቴት ስድስተኛው ሳይት ነው። ኪሮ አፓርትመንትና ግራንድ ሞል ይባላል። እንደሚታወቀው ጂ ፕላስ 30 ነው። በአይነቱ በጣም ለየት ያለ ሱቆዎች፣ አፓርትመንቶች እና የተለያዩ የቢሮ መጠቀሚያዎች አሉት። ጂ ፕላስ 30 ነው። አራት ቤዝመንት ፓርኪንግ አለው። አሁን እንደሚታየው ወደ አምስተኛ አካባቢ ደሳ ያ ማለት 35 አካባቢ ማለት ነው። ተጨማሪ ደግሞ ከቤዝመንት ውጭ ለሱቅና ለተጠቃሚዎች የሚሆነው ጂ ፕላስ የሆነ ፓርኪንግ እየሰራ ነው ከውጭ ያንን ደግሞ ከተማ ውስጥ ያለውን የፓርኪንግ ጥረት ያቃላል ብለን ኤክስፔክት እናደርጋለን። ግንባታው በውድበር ኮንስትራክሽን ነው የሚካሄደው። ያ ማለት የጀንቦ ሮድ ሴት ሲስተር ካምፓኒ ነው። ውድበር ከተማ ውስጥ የሚታወቀው ሬዲ ሚክስ ኮንክሪቶችን ሰፕላይ በማድረግ ነው። ለእኛም ከዚህ በፊት የገነበናቸው ቡልቡላ ላይ ያስረከብናቸው አፓርትመንቶችን በውድበር ኮንስትራክሽን ሰርቶ ለደንበኞቹ ያስረከብ ነው። እዚህ ሳይት ላይ ለየት ያለው ነገር ፖስት ቴንሽን ቴክኖሎጂ እንጠቀማለን። ያ ማለት ባጭር ጊዜና በሚፈልገው የጥራት መጠን ለደንበኞች ደሊቨር ለማድረግ የሚረዳን ቴክኖሎጂ ነው። ያንን እንደሚታየው፣ ለፓርቲሽን ለተለያየ ነገር ቀለል ያለና ተጨማሪ ከመሬት መንቀጥቀጥ ከአንዳንድ አላስፈላጊ ነገሮችን ሕንጻችን ሴፍ እንዲያደርገው ያደርጋል። እነዚህ የምታያቸው የጀንቦሮ ሪል ስቴት ቦሌ ቡልቡላ 93 ማዞሪያ ላይ የሚገኙ መቶ ፐርሰንት የተጠናቀቁ ሳይቶቻችን ናቸው። እንደሚታወቀው ቡልቡላን ድምቀት የሰጠ የጀንቦሮ ሪል ስቴት ቤቶችና ሱቆች ናቸው፣ አካባቢው ላይ እንደሚታየው ማለት ነው። ቅድም እንደነገርኳችሁ ያለቀ ለምትፈልጉ ደንበኞቻችን ጥቂት ቤቶችና ሱቆች እዚሁ ሳይቶቻችን ላይ አሉ ለመኖሪያም ለኢንቨስትመንትም እጅግ ተመራጭ የሆነ ቦታ ላይ ነው እነዚህም አምስቱ ሳይቶቻችን የሚገኙት። ከእነዚህ ፕሮጀክቶች ውስጥ አራቱን ጥንቅቅ አድርገን ለደንበኞቻችን አስረክበናል። በዚህ ፕሮጀክት ከስድስት መቶ በላይ ቋሚ ደንበኞችን ያፈራን ሲሆን ቤቶችን በጊዜ በማስረከብ ደረጃ ጀምቦሮ ሪልስቴት ምንም አይነት ድርድር አያውቅም። ማለትም ደንበኞቹን በጣም አስደስቶ ቤቶችን በአግባቡ የሚያስረክብ ድርጅት ነው ማለት ነው። ይህ የምታዩት አምስተኛው ሳይታችን ደግሞ ሰባ አምስት ፐርሰንት ደረጃ ላይ የደረሰ ሲሆን አራተኛውና አምስተኛው ሳይታችን ላይ ጥቂት የሚባሉ ቤቶችና ሱቆች ቀርተውናል። እነዚህ ባለ ሁለት መኝታና ባለ ሶስት መኝታ ቤቶች አሉ። ሱቆችም የተለያየ ካሬ አማራጭ ያላቸው አሉ። ለአጭር ጊዜ ብቻ የሚቆይ እዚህ ሳይት ላይ ማለት ነው፣ ለአጭር ጊዜ ብቻ የሚቆይ እስከ 15 ፐርሰንት ድረስ የሚደርስ ቅናሾችን አዘጋጅተናል። ያው ጀምቦሮ ሪል ስቴት የሚመርጣቸው ቦታዎች ፕራይም የሆኑ ሎኬሽኖች እና አሁን የምንገኝበት ሳር ቤት ከቫቲካን ኤምባሲ አጠገብ ያለው ሳይታችን ላይ በቅርብ ርቀት የሚገኙ ትልልቅ የሆኑ ኢንተርናሽናል ትምህርት ቤቶች የሚገኙበት ነው። ለምሳሌ እስኩል ኦፍ ትሞሮ አለ፣ ጌብሰን አካዳሚ አለ፣ ብስራተ ገብርኤል ኢንተርናሽናል ትምህርት ቤቶችም በቅርብ ርቀት ነው የሚገኙ። የተለያዩ ቤተ እምነቶችም ያሉበት ነው መስጊዶች፣ አብያተ ቤተክርስቲያናት ያሉበት ቦታ ላይ ነው ማለት ነው። እንዲሁም ደግሞ የተለያዩ የጤና ተቋማት በቅርብ ርቀት የሚገኙበት ቦታ ላይ ነው ያለው ማለት ነው። ይህ ቦታ ለኢንቨስትመንቱ ለመኖሪያ ቤትም ተመራጭ የሆነ ቦታ እንደሆነ ደንበኞቻችን ምስክሮቻችን ናቸው። ሱቆችን ከ17 ካሬ ጀምሮ ቤቶችን ደግሞ ከ106 እስከ 183 የካሬ አማራጮች ነው ይዘንላቸው የመጣነው። እስከ ግንቦት አጋማሽ ድረስ የሚቆይ 15 ፐርሰንት ዲስካውንት አዘጋጅትንላቸዋል። ይህ ቅናሽ እስከ 3 ሚሊዮን ብር የሚደርስ ስለሆነ ይሄንን እድል ተጠቀሙበት እላለሁ። እዚህ ትልቅ ግራንድ ሞል አፓርትመንት ላይ እጅግ ብዙ የሆኑ የካሬ አማራጮችን አሉ። የቤቶችን የሱቆችም የተለያዩ የካሬ አማራጮች አሉ። ቤቶቹን ከ106 ካሬ እስከ 183 የካሬ አማራጮች አሏቸው። ሱቆቹን ከ17 ካሬ ጀምረው በሚፈልጉት የካሬ መጠን እኛ ጋር ያገኛሉ ማለት ነው። ወደ አከፋፈሉ ስንመጣ አስር ፐርሰንት ቅድመ ክፍያ ከፍለው ቀሪውን በአስር ዙር በኮንስትራክሽኑ ሂደት የሚከፍሉት ይሆናል ማለት ነው። ይህንን ክፍያ የሚያጠናቀቁት በሁለት ዓመት ጊዜ ውስጥ ነው። እዚህ ትልቅ ግራንድ ሞል አፓርትመንት ላይ ምንም አይነት ፕራይስ ስካሌሽን የለም። ይህም ማለት እንዴት ነው? የነዳጅ ዋጋ ቢጨምር፣ ዶላር ቢጨምር ምንም አይነት የዋጋ ማሻሻያ እናደርግም ማለት ነው ማቴሪያሎችን ጨምሮ። ይህ አካባቢ የዲፕሎማቶች ሰፈር፣ በጣም ብዙ ኢምባሲዎች ያሉበት አካባቢ በመሆኑ ለኢንቨስትመንትም ለመኖሪያ ቤትም እጅግ ተመራጭ የሆነ አካባቢ ነው ማለት ነው። በአሁኑ ሰዓት ቢያከራዩት በወር ከ3500 ዶላር በላይ የሚያገኙበት ቦታ ነው ማለት ነው። እዚህ አፓርትመንት ላይ የቤት ባለቤት ሲሆኑ የሚያገኟቸው ጥቅሞ ጂምናዚየሞች አሉ። እጅግ በጣም ሰፋፊ የሆኑ ፓርኪንጎች አሉ። 15 ሊፍቶች አሉ። ሌላ ደግሞ ምንድን ነው? 24 ሰዓት ደህንነቱ የተጠበቀ እንዲሁም ሲሲቲቪ ካሜራ የተገጠመለት፣ ከነዚህ አገልግሎቶች በተጨማሪ አምስተኛ ግን ሪክሬሽን ሴንተሮች አሉ። መሰብሰቢያ አዳራሾችም አሉ። ማለት ባያችሁት ነገር ደስተኛ እንደሆናችሁ በጣም እርግጠኛ ነኝ። ለበለጠ መረጃ እንዲሁም ቢሯችን ይጎራ ለማለት ከታች ባስቀመጥንላችሁ ስልክ ቁጥር እየደወላችሁ ቀጠሮ በማስያዝ ቢሮአችን መምጣት ትችላላችሁ። እንዲሁም በእነዚህ ቁጥሮች በዋትሳፕ እና ቴሌግራም ኮንታክት ማድረግ ትችላላችሁ። እናመሰግናለን። ጀምባራ ሪል ስቴት በጊዜ ግቡ።